ሁሉ መልስ አሰጥም ። እኔ ደግሞ አዝ እንደወንድምም ነው በሁለታችሁም ሳይድ ነው የነበርኩትን ሳይድ ያዥልኝ ብለህም ብለህም አይደለም ብላችሁኝም አይደለም እሷ የምታከብረኝ ያልታከብረኛለች አንተንም ደግሞ ባየው ነገር የተረዳው ነገር አለ። ግን ደግሞ እሷ ቤተሰቤን ተናገረች ስትል ደግሞ እንዳንተ ሁኜ ስሜቱን አላቀውም እንደ ሴት ሁኜ ግን እንዲ ተባለ ሲባል አይ እንደዚህ አይባልም ብዬ ነው ኮምፕልመንት ያስቀመጥኩት። አንተን ካስከፋ ደግሞ እኔ ለማይ እንዴ ደስ ስለማይለኝ ነገሩ ስለማይመለከተኝ አይሰይ ሶሪ ነው በቃ ለራሴ ለጭንቅላቴ። በቃ አሁን እኔ እውነት ለመናገር እንዴ ም ብዬ ብድግ ብዬ ማሜን ልናገርሽ አልችልም። አቅሙም የለኝም ልቡም የለኝም ፍላጎቱ የምናገርም ልጅ አደለ ሳለ ቤተሰብሽ ላይ በአንድ ልጅች ላይ ደግሞ እነዚህ በቃ ላይፍሽን፣ አሁን ደግሞ ራሱ ላይፍሽን ለማበላሸን እኔ ማሜቷ ያልተናገርኩት ብዙ ነገር አለ እንጂ ሰው እሷ እንደዚህ ያርጋለች በእኔ ለበል ትርጉም የለውም ለእኔ የብትሻል አባባል ያልተናገርኩት፣ ከተናገርኩት ያልተናገርኩት ይበጣል። ግን ያው ሁላ ነገር ስለሚደራረቡ ውስጤ ስላለ ሁልጊዜ የምናደድባት ሰዎች በጣም መጥፎ ሰዎች ብዬ ነው ማስበው፣ ምድር ላይ መጨረሻ መጥፎ ለእኔ እሷ ግን አሁን ሆ አንቺ እኔ ውስጥ ሆነሻ አይደለም የተረዳ አላየውት አዎ፣ እኔ ያንን ለዛኮ ነው ሶሪ ልለ የፈለግኩት። ሶሪ ያልኩት ምንድን ነው እኔም ደግሞ አንተ እሷን ምታቃት በአንተ ወይ ነው የምታውቃት። እኔም ማቃት ደግሞ እንደ ሌላ በዛ ሰዓት እንጅኒ ከማ አንተን ባልወድ ላይ እንደ ፍሬንድ ነው እንደ ወንድም ባልወድ፣ አንተ ጋም አልገባም። እኔ መገባበትን ቦታዎች አቃቸዋለሁ። ሰው የንቀት የምናምን ሳይሆን አልፈልግም እኔ ክሮስ የሚጣጣ ሰው አልወድም የፈለገም እኔ ከፍቼ ሚዲያ የራሴን ፔጅ ከፍቼ አፌን ብከፍትም እኔ ከሰው ጋር ስቀርብ ባውንደር ያለኝ ለምንድን ነው አንድ ሰው ጓደኛዬ በሆንም የጓደኛን ያህል ክብር መስጠት አለብኝ ዝም ብዬ አልዘረጥጥም ተቀራርብ ያለው ብዬ ለምን ራሴንም እንድከበር ስለምፈልግ አለኝ የምቀርብበት ሊሚት አለኝ ራሴ እና እኔ ካስቀየምኩ ይቅርታ ለማለት ነው ለእሷም ሳይድ ይዤ አይደለም ሳይድም ይ አይደለም። ለሷ እንደ ሴት እንደ ሴት ነው፣ በቃ እንደ ሴት የተሰማኝን ስሜት ሀውካም እንደዛ ትለ። አንተ ደግሞ እንደዛ ብለህ የተናገርክበት የሀብ ሪዝን የራስህ በቃ ግን እኔ ደግሞ እዛ ላይ እየተናገርኩት እሷን ድፌንድ ለማድረግ አንተን ለመሳደብ አይደለም። እንደ ራሴ ነው የተናገርኩት፣ እንደ ራሴ ነው በቃ። እናንተ ስሜት ደግሞ ትክክል ነህ በራስ ወይ ነው በራሴ ደግሞ እኔም ትክክል ነኝ። እና እኔ እናንተን የሚያዘጋጋንም የሚያቀያይመንም ነገርም የለም። አረ ማሚዬ፣ አረ እኔ ከአንቺ ጋር መጣላት እራሱ አልፈልግም ነበረ እኮ በስማ ሙሉ። እኔም ደግሞ እኔ ደግሞ ሞር ብታቀኝ ነው ለ ሞር ብታቀኝ። አንዳንድ ሰው የሚያቅተው ሶሻል ሚዲያ ላይ ነው። ሞር ደግሞ እንደዚህ ብታቀኝ እንደዚህ ገፍቼም ሰውን የምናገር ሰውም አይደለውም። የመጨረሻ ላይ ከአንዳንዴ እንዳልከው ወይ ልጆች ሲነኩብ ወይ በራስ የግል ሕይወት እኛ እንዲህ ነን፣ እኛ ስፔሻል ነን፣ እኛ እንዲህ ነን ብለው ስላንተ ቁጭ ብለው ጊዜያቸውን ሲያጠፉ ነው። ያኔ ነው አንቺ እንደዚህ ነሽ ብዬ መልስ የምሰጠው እንጂ። አንዳንዴ እኮ ንቀም የምትሆነው ነገር አለ። ገፍቶ እስካልመጣ ድረስ መልስ አልሰጥም። የሆነ ነገር ቢካ አንዳንዴ ወርዛ ረግም አታውቀውም። እዚህ የዙረበት ነው፣ ጠቅላላ ነው። እውነት ነው። አዎ ማሜ እና እኔም ካሳ፣ እኔም በጣም የሚያስቀኝ የሚገርመኝ ለራሴ ነው የምልህ፣ ማሜ በጣም ትሳደባለች፣ ማሜ ትናገራለች ሲሉ አንዳንድ ይገርመኛል። እየተሳደብኩ አይደለም። አንተ የመጣበት ማህበረሰብ ወይ ያደክበት አካባቢው ራስን እንዳትነካ አድርገ ነው የራስን ባውንደሪ አውቀን ያደኩት፣ እና እኔ ዘገምተኛ አደለው፣ ሰው ሲሰርበኝ ሪስፖንድም አላረገው ሪስፖንድ እና ሰው ፐርሰናል ስትሰድበው የተለያየ ነው። እኔ አሁን ሆዴ ብዬ ፔጅን ከፍቼ የምሳደብ ከሆነ ምንም ሳደርስበኝ የስተሳዳቢ ናት ትለኛለን፣ ፍሬንዳችን ነሽ ምናምን። በማሁን ነገር ደግሞ በማይረባ ነገር ደግሞ እንደዚህ እኔ ነገርኩ እኔ ነገርኩ። ወንድ ልጅ ማለት ነው ብዙ ፋውል ይሰራል። ለምንድን ነው ከወንድ ጋር ስታርቅ ታውቀዋለህ። እኔ ከወንድ ጋር ነው ያደብኩት። ወንድሞች አሉ ብዙ ወንድሞች ነው ያሉ በዛ ላይ ታውቃለህ፣ ኧረ መቼም አንተ ፋራ ነህ ሰገጤ አይደለም፣ አራዳ ነህ። ለእኔ ለእኔ ነው መልክ የሆነ የሆነ እኮ ሊሰራ ይችላል። ብዙ ድራማ እኮ ይሰራል። የሰው ህይወት ላይ ግን እንደ ቢግ ዲል አላየውም እኔ። አንተ የምታደርገውን ነገር እንዴት እንደዚህ አደረግህ አልልም። በቃ በሆነ መንገድ አድርገኸዋል በራስህ፣ ወይ ትክክል ነው። እና አንዳንዴ እዚህ ድራማ አለ፣ ብዙ ድራማ እና የምታለቅሱ ሰዎች ታስቁኛላችሁ። ኮመንት ከሆን ያለንብ አንብቤም አልመልስም። ጋይስ ዶን ዌስት ይታል እና እኔ በጣም ነው መወድ እሷንም በጣም ነው መወዳት። ጂጂም እኔን ሬስፔክት ታደርገኛለች። እንደዚህ ማለትም አልችልም። ትክክል ነበር። አስዊ ነው በቃ አይ ማሚ፣ እኔም እውነት ለመናገር ከማንም ሰው ጋር በእኔ ምክንያት እንድትነካኪም አልፈልግም። ያንቺ ጓደኞች ጋር ሰላም እንድትሆኝ ነው ፈልጉ ግን በዛን ሰዓት ያው አጋጣሚ አለመግባባት። አዎ አንዳንዴ እኮ ዝም ስትል ምንድን ነው፣ እኔ ግራ ሚገባኝ አንዳንዴ። ሰው ሳይደርስብን እንዴት ታስቀይማለ? አንዳንዴ መፍራት ምን እንደሆነ አያውቁም። መፍራት ላይክ ምንድን ነው ለእናንተ ብዬ አንዳንዴ ጥያቄ ይሰጣሉ። መፍራት ሳይሆን አንዳንዴ በቃ ዝም ብለ። አስሬ ራሱ ከሰው ጋር መጋተት ወርዝም አያደርግም ይሄዳለ የሆነ እንዴ ጫፍጫፉን ንገር እስኪ። ሸበላ ነው ምናምን? አይ፣ ኖ፣ ኖ እዚህ ጋማ። ኖ፣ ኖ፣ ኖ፣ ኖ። ችግሩ እኮ ሁለተኛው ሆዴ የመጣ ብሎ ደግሞ ከረመብኝ። አይ እሱ አሁን ዝም ብሎ ሙድ እያያዘ ነው እንጂ፣ እርግጠኛ ነኝ ሴሪየስ ወስዶት አይመስለኝም። የእሱን ባህሪ የሚገባ እየቆየ ነው። የሆነ ሰዓት አንዴ ተነጋገሩ። ከዛ በኋላ እኮ ትዝ አይለኝም ሰው አይቼው እንደማላቅ ነው የምነግርህ። የምሬን ነው የምልህ። ያማን ግን እኔ በቃ ይመጣብኛል። በቃ አልኩሽ ይመጣብኛል፣ አይገልፀውም። በቃ እን የሆነ ሰዓት ደግሞ ይተዋል እና የሆነ ነገር ደግሞ ይላል። ዝም ብሎ አሁን የለማ ምን አየር ላይ እኮ ገብተን እኮ እንደዚህ በላይፍ እኮ ተነጋገርን እኮ። ኧረ እኔ አይቼው አላውቅም። ተሰዳደብን ተሰዳደብን፣ አይገልፀውም። በቃ እኔ አንቱ እያልኩ የሆነ የሆነ ሰዓት እኮ አየር ይያዛል። ታውቃለህ፣ ወደ ዝም ብሎ ወደ ስም ሲጠፋ አየር ይያዛል በሆነ ሰው አንተ ደግሞ በቃ የሰዓቱ ነው ብለህ ማለፍ ነው ያለብህ እንጂ ዝም ብሎ አያስፈልግም። እኔ ኮሜንት አላነብም፣ ጋይ ኮሜንት አላነብም፣ የተሳደበኝ ኮሜንት አላነብም። አጻፉልኝ እንደዚህ አይነት ነገር እና ማሜቷ ታዲያ ፎን ቃላ ነሻ ታዲያ እነዚህም ሲደብራቸው እኮ ወሬ ያልተባለ አሁን ሳይ እየሰደበ ነው ይለዋል። መጣው በቃ ወሬ ስለሚፈልጉ እየረገጠህ ነው ምናምን ይሉሃል። አንተ ደግሞ በጆሮ እስካልሰማ ድረስ ዶን ሪስፖንድ አታርግ፣ ምንም ነገር አያስፈልግም። ዝም ብላ ለምቀኛው ማሜ እንዳለች ብላ እያለች እያጎረሰች አይ መብላትማ ግድ ነው። እና ደረትና ፍሉካ ነው አሁን የሚያስፈልግ። ደረትማ ኪስ በራሱ ጊዜ ይሞላል። ኪስ ምን አባቱ ማሚ ያው ይሻላል ካልሞላም ከእሷን ስት ማስገባት ነው ወደ ጊዜ እኔ ማለት ዳ እንዳታፋች ማሚ። ከእሷ እኮ ነው ያልኩህ፣ ከማርዬ ነው ያልኩህ። ማርዬ ኧረ ማንንም እንዳሰማ ማንንም። አምስት ወር ሆነን እኮ ይገርምሽ። ይርዳው ነኝ በላቸው ማሚ። እኔ እኮ ነግሬሃለው። ጊዜው ያንተ ነው፣ አየሩን ያዘው ዝም ብለህ አምስት ወር ሆነን አንድ ሺህ ጊዜ እወድሻለሁ። አላቤቱ እኔ የምወዳቸው አሉ እኮ። አንዳንዱ አለ ከኔ ጋር ማይገጣጠም ያስቁኛል። ታውቃለህ? አሁን አንተ የማታውቀው ሰው ላይ እንዴት ነው ጊዜ የማታውቀው ሰው ላይ ጊዜህን አጥፍተህ አንድ ሙሉ ሉክ እንዴት ነው የምጽፈው? እኔ ኪቦርድ ሁሉ እኮ ጠፍቶብኛል፣ የአማርኛ ኪቦርድ። የምሬ ነው የምልህ። ታይፕ ሳደርግ አሁን እኔ በትክክለኛው ታይፕ አላደርግም። የአማርኛ ይከብዳል። ቀድሞ እኮ እንግሊዝኛ ይጻፍሽ። ከወጣሁ ከሀገሬ ኪቦርዶችን ረስቻለሁ።